ሊቀ ከዚህ በፊት የምታውቁት ክፍልፋይ ለምሳሌ ሀ ለእኛ ቢሆን ሀ ከለ የሚበልጥ ከሆነ ነው። ሀ ከለ ከበለጠ ምንድን ነው የሚሆነው? አሁን እንደዚህ አይነት ሀ ለእኛ ሆኖ ሀ ደግሞ ሀ ደግሞ ከለ በሚያንስበት ሰዓት ይሄ ደግሞ ምንድን ነው የሚሆነው? ለምሳሌ ለዚህ ሶስት አራተኛን ብንወስድ ሶስት ያንሳል ከአራት። እንደዚህ አይነት አለ ይሄ ህገኛ ክፍልፋይ ነው የሚባለው። አሁን ይሄ ፕሮፐር ፍራክሽን ነው የሚባለው እና ህገኛ። ይሄኛው ደግሞ ለምሳሌ አምስት አራተኛ ብንል አሁን ይሄ ምን ሆነ ማለት ነው? ህገኛ አይደለም ማለት ነው። ማለት ከላይ ያለው ላዕሉ በለጠ ከታህቱ፣ አይደለም ላዕሉ። ስለዚህ ይህን ምን እናደርጋለን? አሁን ይሄ በቃ በዚሁ መልክ ነው የሚቀመጠው። ይሄኛው በዚሁ መልክ ነው የሚቀመጠው። ይሄኛው ግን በድብልቅ ማስቀመጥ ይቻላል። ይሄንን እንዴት ነው ምናስ በድብልቅ የምናስቀምጠው? አንደኛ በማካፈል ለምሳሌ አምስትን አምስት አሁን እዚህ ጋር አይታችሁ ከሆነ አምስት አራተኛ ነው የሚለው። ማለት አምስት አራት ከላይ ያለው ስለሚበልጥ ከአንድ በላይ ነው የሚሆነው ማለት ነው። ይሄ ከአንድ ይበልጣል። ይሄ ደግሞ ከአንድ ያንሳል ሁሌም ማለት ነው። ይሄኛው የሚያንስ ከሆነ ይሄኛው ትንሽ ይሄ ትልቅ ከሆነ ሁል ጊዜ የዚህ ውጤት ወደ አስርዮሽ ሲቀየር ከአንድ በታች ነው መቼም መቼም ማለት ነው፣ ከአንድ በታች ነው። ግን ሁል ጊዜ ከላይ ያለው ትልቅ ከታች ያለው ትንሽ ላሉ ትልቅ ከሆነ ይሄ ሁሉም ከአንድ በላይ ነው የሚሆነው። ያ ማለት አምስትን ለአራት ስታካፍሉ አሁን አንድ ደርሶ የሆነ ነገር ነው የሚተርፈው፣ ስለዚህ እንደዛ ማለት ነው። ስለዚህ ይሄንን አሁን አምስትን ለአራት መካፈል አንድ ከዘስ አራት ከዘስ አንድ ይቀራል፣ አይደርስም ስንት አ? ስለዚህ ይሄ እንዴት ነው የሚቀመጠው? አሁን አንድ ሙሉ አንድ አራተኛ ማለት የሚደረገው አሁን እንዴት ነው የሚደረገው ማለት ነው። ይሄ አንድ ሙሉ አንድ አራተኛ ተብሎ ይቀመጣል ማለት ነው። እንዴት ማለት ነው? አንድ ሙሉ አንድ አራተኛ ወደ ነበረበት እንዴት እንመልሳለን? ወደ ነበረበት ደግሞ ለመመለስ አራትም በአንድ አብዝተን አንድ እንደምራለን ማለት እዚህ ጋር ስንደርስ እናበዛና እዚህ ጋር ደግሞ እንደምራለን ማለት ነው። ይሄ ዙሩ ምን ይሆናል? ዙሩ ምን ይሆናል? ይሄንን በዚህ እናበዛለን፣ ከዛ እቺን እለዋ ላይ እንደምራለን ማለት ነው። ከዛስ አሁን ይሄ ምን ይሆናል? አምስት አራተኛ። እንዴት? አራት ሲባዛ በአንድ አራት ሲደምር አንድ አምስት፣ ከስር ያለው አራት ነው። ይወጣ እንደዚህ ይቀመጣል። ሌላ መንገድም አለ። ሌላው መንገድ ደግሞ ምንድነው የምናደርገው? አምስት አራተኛ የሚለውን ማለት ለአራት የሚካፈል ትንሹ ትልቁ ቁጥር ከመስፈታቸው ነው ማለት ነው እንላለን። ለአራት የሚካፈል ትልቁ ቁጥር ከመስፈታቸው ነው። ስለዚህ እንተነትነዋለን በዛ ማለት ነው። ለምሳሌ ይሄንን ስንት ነው የምንለው ማለት ነው። አራት ሲደመር አንድ አራተኛ ከዛስ ይህንንም ለዚህ ይሄኛውንም ለዚህ እናካፍላለን ይሄ ማለት ምን ማለት ነው አራት አራተኛ ሲደመር አንድ አራተኛ ይሄ ማለት አንድ ሙሉ ሲደመር አንድ አራተኛ ማለት ይሄ ማለት ይሄኛው አንድ ሞልቷል ከዛ ዜሮ ነጥብ ሁለት አምስት ነው እቺ ክፍልፋይ ትባላለች ማለት እቺ ነቻው ክፍልፋይ ምትባለው ይሄ ድፍን ቁጥር አይደለ ይሄ ድፍን ቁጥር ነው እቺ ነቻው ክፍልፋይ ምትባለው ማለት ነው እና። ይህንን ይመስላል። ለምሳሌ ዘጠኝ ለምሳሌ ዘጠኝ አራተኛ ብትባሉ ምንድን ነው የምታደርጉት? ስምንት ሲደመር አንድ ከዛ፣ ይሄ ማለት ስምንት አራተኛ ሲደመር አንድ አራተኛ። ይሄ ማለት ሁለት ሙሉ ሲደመር አንድ አራተኛ። ይሄ ማለት ሁለት ሙሉ አንድ አራተኛ ተደርጎ ይቀመጣል ማለት ነው። እንግዲህ ከዚህ በፊት በምናውቀው እንትን አጠቃላይ ስናስቀምጥ ይህንን ይመስላል። የንብብር ቁጥሮችን ታህታቸውን ወደ ተመሳሳይ ቁጥር በመቀየር ላዕላቸውን ማወዳደር የታህታቸው አሁን እዚህ ጋ የታህቶችን ትጋብ ትልቁ የጋራ ብዜት ትንሹ የጋራ ብዜት በመፈለግ ታህታቸውን እኩል ወደሆኑ ተመጣጣኝ ክፍልፋዮች እንቀይራለን። የሚለው ለምሳሌ የሁለት ሶስተኛና የሶስት አራተኛን ስንፈልግ ከስር ያሉት ሶስትና አራት ናቸው። የሶስቱና የአራት ደግሞ ማን ነው የሚሆነው የሚለውን ቅድም እንዳሳዩችሁ የሁለትን እና የሶስትን የሁለቱንም ትንሹ የጋራ ብዜትን የምታገኙት በምንድን ነው? የዚህም ብዜት መፈለግ ነው። ሁለት አራት አይደል? ሁለት አራት፣ ስድስት፣ ስምንት፣ አስር፣ አስራ ሁለት፣ አስራ አራት። ይህንን ደግሞ ሶስት ስድስት፣ ዘጠኝ፣ አስራ ሁለት፣ አስራ አምስት እያልን ስንሄድ አሁን 12 አገኘም ትንሹ ትልቁ ስለማይደረስበት ነው፣ አይደለ ትልቅ የጋራ ብዜት ማለት አይደረስበትም፣ ማወቅ አይቻልም። ግን ትንሹም ማለት የሄደን አካፍለን የምናገኘው ማለት ነው፣ የሄደን አባስተን የምናገኘውን። እዚህ ጋር በቃ ትንሹ ቶሎ ተገኘ ማለት ነው። ስለዚህ አስራ ሁለት ነው የሚሆነው ማለት አይደለ። ይሄ ማለት ደግሞ አሁን ይሄ ማለት ሁለት ሶስተኛንና ሶስት አራተኛን እንትን ማለት ብንፈልግ ምንድን ነው የምናደርገው? አስራ ሁለት ለማምጣት ነው የምንሄደው ማለት ነው። የትንሹን ከታች ያለውን ከታች ያለውን ታህቱን አስራ ሁለት እንዲመጣለን ነው የምናደርገው። ስለዚህ አስራ ሁለት እንዲመጣ ይህንን በአራት ይህንንም በአራት ይህንንም በሶስት ይህንንም በሶስት እያደረግን እንትን እንላለን ማለት ነው። ስለዚህ ይህንን በስንት ነው የምናበዛው ማለት ነው? ይሄንንም በአራት ይሄንንም በአራት ለምን ሶስት በአራት ሲባዛ ነው አስራ ሁለትም ይመጣለን። ይሄንንም በሶስት ይሄንንም በሶስት ለምን አራት በሶስት ሲባዛ ነው አስራ ሁለትም ይመጣለን። ስለዚህ ምን እናደርጋለን ማለት ነው። ይሄንን አሁን ስንት እናደርጋለን? ስምንት አስራ ሁለተኛ ይኸኛውስ? ዘጠኝ አስራ ሁለተኛ አሁን ይህንን ቁጥር ለመደመርም በሉ ለመቀነስም በሉ ለማወዳደርም በሉ፣ ሁሉንም ነገር ለማድረግ አሁን እዚህ ቀይ የጋራ ታህት ስላለው ተመሳሳይ ታህት ስላለው በቀላሉ የላኛውን ቁጥር ብቻ እያየን ለአሉን ብቻ እያየን ማወዳደር እንችላለን። ለምሳሌ ከሁለቱ ማን የሚበልጠው? በእርግጠኝነት ይሄ ነው የሚበልጠው። ያ ማለት ይሄ ማለት እኮ ሶስት አራተኛ ማለት ነው፣ በዝቅተኛ የሰባዊ ቃል ሲቃለል አሁን ይሄ ሲቃለል ይሄም በሶስት ሶስት ይህን በሶስት አራት ብለን ሶስት አራተኛ ብለን እንደምናስቀምጠው ይህንን ደግሞ ይህንን በአራት ሁለት ይህን በአራት ሶስት ሁለት ሶስተኛ ብለን እንደምናስቀምጠው ነው ማለት ነው። እና ማመቻቸት ነው ሒሳብ ላይ በብዛት እንደ ስለዚህ እነኝን አሁን ቁጥሮች እነኝን ቁጥሮች ማነጻጸር ብንፈልግ ከታች ማለት ታሃታቸው ስለሚመሳሰል 12 12 ስለሆነ ቀጥታ የምናነጻጽረው ከላይ ያሉትን ቁጥሮች ብቻ ነው የሚሆነው ማለት ነው። ከላይ ያሉትን ቁጥሮች ስምንት እና ዘጠኝ ነው የምናነጻጽረው። መደመርም ከሆነ ከላይ ያሉትን ቁጥሮች ብቻ ነው የምንደምረው ከታች ያለው ተመሳሳይ ስለሆነ አንዱን ነው የምንወስደው። መቀነስም ከሆነ እዚህ ጋር ምንድን ነው የምናደርገው? ሁለቱን ነው የምናቀናነሰው። ስምንት እና ዘጠኝ ነው እንጂ የምናቀናነሰው የጋራ ታሃቱን እንወስዳለን ማለት ነው ስለዚህ ለምሳሌ ይሄ የማነፃፀሪያ ዘዴ። አሁን ለምሳሌ እነኝ ቁጥሮች ማነፃፀር ብንፈልግ እንዳልኳቸው ስምንት እና ዘጠኝ ነው የምናነፃፀር። ስለዚህ ይሄንን ተጠቀምን ማለት ቀጥታ እንደዚህ አናደርግም። ስለዚህ እነኝን ቁጥሮች ማነፃፀር ብንፈልግ ለማነፃፀር ከላይ ያለው ይበልጣል፣ ከዚህ ጋር ያለው ያንሳል የሚለውን ነገር ማለት እነኚህ ሁለቱን ቁጥሮች ብቻ በማነፃፀር ነው እንትን የምንለው። ከዛ በኋላ መልሱን መተን ይሄ አሁን እንዲህ እናደርጋለን ማለት ነው። ምክንያቱም ይሄ ዘዴ ነው እንጂ በዚህ መልክ አይደለም መልሳችንን የምናስቀምጠው። ይሄ የምናነፃፀርበት ዘዴ ነው፣ ዘዴያችን ነው። ለማነፃፀር የተጠቀምንበት ዘዴ ነው እንጂ መልሳችንን ግን የምናስቀምጠው መተን እዚህ ጋር እንደዚህ ነው የምናደርገው ማለት ነው። ለምን ስምንት ከዘጠኝ ስለሚያንስ ይሄኛውም ሁለት ሶስተኛም ከሶስት አራተኛ ያንሳል ብለን መልሳችንን እናስቀምጣለን ማለት ነው።